አሁን ሲመረረኝ ኖር ያታወሪብኝ ቆይሻውን ሄዱ። ብትመጣ ምንድን ነው ማረጋት? ምንም አታደርግም። ለሷ አትስገር። ጭራሽ ከኔም ጋር ተጣልታ እሷን አስቀይማት ሌላ ችግር ይፈጠራል። አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ሰጠኛላት። ኧረ ልስጥሽ እንዴ! እሺ አንቺ እስከ ቤቱ ሳታከፍኝ እሱ እንኳን እያማረ ይቀራል። የሆነ ነገርም አለ። ምንም እንዳትይኝ ምንም። አንተ እኔን ነው እንደዚህ የምትናገረው? ቆይ ለምንድነው የማይፈሩት? ለምንድነው አይደነግጡት? አባረረች ለምን አላሉ። ጭንቅላት ቢኖርሽ ነበር እሱን የምታስቢው፣ ግን የለም። ይህ በቃ እነግራታለሁ። ንገራት። ይቅርታ አባይ ችግር የለውም። ጊዜ ቆይ ብናገር ምን የምትል ይመስላል? አላውቅም። የአንተ ታምረኛ ናት። አንተም እኮ እንደ መጥፎ ነው የምታይ። የኔ ምን ይጠቅምሻል? ራስሽ ራስሽን ታውቀው አደል? ብዙ ባታና ግድኝ ጥሩ ነ። በመጀመሪያ እንዲህ ባታና ግድኝ ጥሩ ነ። የባልሽ አባት እንጂ ጓደኛሽ አይደለሁም። አንድ ሳምንት ተረጋግተሽ ቆይ፣ ከዛም ማውራሽ ጉዳይ አለ። ልታወራኝ የፈለግከው ነገር አሁን አውራኝ። አይ አልችልም፣ ስለም አልችል እኮ ነው። እስከዛ ግን ታገሽ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል? አባዬ ጋር መታረብ ሸኘዋት። ቆይ ችግር አለ? ችግር የለውም። ግን በቃ ዳንኤል፣ ለካ እንደዚህ ወረድ አስተሳሰብ ነው ያለ። አንተ ባልጌ አዙዝ እንፋታ ስል እንደምትወስንብኝ እርግጠኛ ነበር። ሰምኛልሽ። አባዬ እንደሚፈልገው ድል ያለ ሰርግ ደግሽ አገባል። እሱ እያማረ ይቀራል። እሺ ብቻ አንቺ ልፍታሽ እሱን አሳይሻለ እረሳው፣ እንደ ይሄ፣ ቤት እኮ የኔ ነው። ከና አባቱ መንቅር ያስወጣሃለሁ። ካሌብን ይጎዱዋል ብለሽ ያሰብሽው ነገር ሁሉ አለ። እኔን ግን ተይ፣ ትጀምር ምንም አላረግልህም። አትሰሳት፣ አውቃለሁ ብዙ ነገር አለ። ምን ምን አድርጊያለሁ። ሴቶች፣ ትልቁ ደካማ ጎናችሁ የፍቅረኞቻችሁን ችግር ግር ሲያሳያችሁ መጀመሪያ የምትጣዱት ካሳያችሁ ሰው ጋር። ብዚህ አይነት ሴት አይደለሁ፣ አላማ አለኝ። አሁን ቤት ገብቼ አስወጣቸውና አሳያለሁ። ደስ እንዳለሽ ግን፣ ቅድሚያ የራስሽን ሻንጣ አዘጋጅ። ና ተገናኙ ዲናን እንግዲህ ከካሌብ ጋራ ስትሄድ ስላየቻት ቲናም ስታያት በሩን ከፍታ ስትገባ በድንጋጤ ዳኒና ቲና ያሉበትን አያውቁም። በጣም ይገርማል። ቤቱን ለመሸጥ ቲና አስማማች። ፎቶ አንስታ ለቤት እንትኖች ለሚገዙት በፎቶ ስልክ ብዙ ብር እንደሚገዟት ሁሉ መለሱላት። ይህን በምታይ ጊዜ በደስታ አበደች። በውሸት በፌክ ሰነድ ያበደችው ቴና አሁንም ደግሞ በፌክ በሚልኩላት የብር ዋጋ፣ የቤት ዋጋ በጣም አበደ ተደሰተች። ይህንን የሰማው ዳኒ ደግሞ ሚስጥሩን የሚያውቀው ብዙ ምትደሰች ሻንጣቸውን መንቅሬ ነው ማስወጣቸው እያለች ነበረ። ካሁን በኋላ ጥገኝነት በቃ፣ ሁሉ በኔ ሁሉ በደጄ ነው። ስለዚህ ዳንሻ ከኔ ጋ ነው የምትኖረው። ካሁን በኋላ አንተም ጥገኛ አትሆንም። እኔ የቤቱ ባለ አባት ነኝ። አባትና ልጅን መንቅሬ አስወጣቸዋለሁ እያለች ሽማግሌውን ራሷ። አነጋገሯ በጣም የሚገርም ነው። ሽማግሌውም ቤቱን በምታነሳ ጊዜ ልጄ ለምን ነው ስላት፣ ቤቱን እያስማማሁታል እንዴ ሌላ ቤት ገዛሽልን እንዴ እያሉ እያሾፉባት ነበረ። እሷም እሱን ቀስ ብለት ታያለ አናገርሽ ልጄ። አይ አይደለም። ሰላም ጤና ይስጥልን። ውድና የተከበራቸው የሳና ለቤተሰቦች እንኳን ወደ በሰላም መጣቸው! የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 29 ተለቀቀ። ወደ ክፍል 28 ስንመለስ እንግዲህ ሁሉም በተሰበሰቡበት ቲና ሁሉንም ሰብስባ ማነች ትሁትን ውጪ አንቺ በምትባል ጊዜ አይ እሷን ትቀመጥ፣ ለምንድን ነው እሱ ተናገሪ በምትባል ጊዜ። ወደ ክፍል 28 ስንመለስ እንግዲህ እሷ ፍቺ ነበረ እየጠየቀችው ፍች መፋታት እፈልጋለሁ ብላ ነበረ ጥያቄ ያቀረበችው። ጥያቄዋንም እንግዲህ ወደ ክፍል ሀያ ዘጠኝ ስንመጣ እሺ ብሎ ካሌ ተቀብሏል። ይህን በሚላት በፍጥነት እሺ ብላ እንደ በፊቱ ስለሚያፈቅራት ይለምነኛል፣ ይመጠትልኛል ብላ ነበረ ያሰበችው። ነገር ግን አስበህበት ነው እያለች አዎ፣ አንቺ ብቻ ከፈታሽ በኋላ ምንም ነገር እንትን እንዳት እንዳት ለደሚ ቢላትም፣ በፍጹም ካንተ የቀረ የለም አባትና አንተን መንቅሬ ሳወጣቸው ቤት እኮ እየራሴ ነው እያለች ነበረ ስትጎረር የነበረችው። እንግዲህ ሽማግሌውም እያያት ስለነበረ ቤቱን አስገመትኩኝ ስትለው፣ ነበር ይህን ቤት እኮ በጣም እወደዋለሁኝ እያሉ ነበር። እሱን እኔ በወስን አይቻልም አይሻልም እያለችው ነበር። ሽማግሌውም እየሳቁም እየተገረሙን፣ የእሷ ወሬ በጣም የሚገርም ነው። በዚህም የተነሳ እንግዲህ ሁሉንም ነገር እንደዚህ ብላ ቀጥታ ወደ ዳንኤል ጋ ነው የሄደችው። ዳኒን ቁጭ ብሎ እየጠበቃ ሳለ ብታይኮ ቤቱን እንዴት እንደሰጡኝ የብር መአት ነው። በቃ እኔ እናንተ ሀብታም ሆን እያለች እየተጎራች ነበረ ቴና እንግዲህ እሱም ስለሚያቅ ሚስጥሩን እባክሽን እያላት ነበረ ተረጋግተሽ ብወስኝ። በእርግጥ ፍቹም ላይ እንደዚህ ስትል እባክሽ ሰቢበት፣ አንተ ምንድን ነው? ምን አስጨነቀህ? እያለችው ነበር እኔ ግን ከነሱ ጋርኛ ሆን እያለ ነበር። እህቴ ስለሆንሽ ትዳሪ ስም ብሎ ሲፈርስ አልወድም እያላት ነበረ። ሽማግሌውም ዞር እያለ እየሳቀው ነበረ። እንግዲህ ውሽማውን እህቴ እያለ ሲያወራ ሽማግሌው ሁሉንም ነገር እንኳን ሽማግሌው ካሊብም ስለሚያውቅ ፈለቁ ሆኖ ሁሉንም ስራ ስላወቀ በጣም ነው የቲና ነገር የሚገርመው ማስመሰልና እንትን ማለቷ፣ አንደኛ ደግሞ የያዘችውን ፋይል እንኳን ይሄንን ብታቄ ኑሮ እንትን ባላልሽ በነበር። ግን ለምንድን ነው እንደዛ ቤቱን እንደዛ ስላቸው እንኳን እኮ የመደንገጥ ስሜት የፍርሃት ስሜት ምንም የለባቸውም? ከቤት አስወጣኋቸው እንኳን ስል እያለች ነበረ። በዚህ የተነሳ እንግዲህ ዳኒ ስለሚያቀባክሽን እኔ አልነግርሽም ተረጋጊ እያላት ነበረ። እባክሽ ይላትም በፍጹም አልረጋጋም፣ ምንም ተነገር አሁን ነገር ካልነገርክ አታናደኝ ብላ ተነስታ ሄደች። በዚህም ጊዜ እንግዲህ ዳኒ ተነስቶ ተናዶ ይሄን ስትለው አሁንስ ያንቺን ነገር መስማት ይሄንን ማለት ነው እንትን ሰለቸኝ ብሎ ትቷት ሲሄድ በመንገድ ላይ እንግዲህ ዲና ፍቅረኛው ትመጣና እሷን ሲያይ የሚገባበት ቅጡ ያጣል ምክንያት ምክንያቱም ከቴና ጋር ካየች ምንህን ብላ ስለምጠይቀው ቴናት አይል በጣም ከባድ ነው። ስለዚህ እየሮጠ ወደ ሱቅ ነው ሲገባ ያየችው ማለት ነው። ተከትለው ምን ሆነህ ነው እንደ ምን ሆነህ ነው እያለችው ነበር። አይ ትን ብሎ ነበረ እንድ ብሎ ነው እያለች እሃ ቆይ ብላ እሃማይ ነበረ እዋ ብላ ከሰዎቹ ከሱቅ አምጥታ ታጠጣዋለች እንደዝማ ብቻ ሆስፒታል ግዴታ መሄድ አለብህ፣ ናናናና ብላ መቀለድለብህም ብላ ይዛው ትሄዳለች። እሱም ግን ልሷን ለመደበቅ ነበር ይህንን ሲስተም ያመጣው። በዚህም ጊዜ እንግዲህ ቲናና ዳኒ ማን ነው ጓደኛው ኤደን ማለት ኤደን ጋር ይለያያሉ። እሱም ቀጥታ ወደ ቤት ይመጣና ሽማግሌው ጋር በመቀመጥ አባዬ ግን ይሄ ነገር በጣም እንትን አላለም፣ አልበዛም እያለ ነበር። እንደውም ቢገባት እያስተማርኳን ነበር፣ ልጅቷ ግን ልትማር አልቻለችም እያለ ነው። እትወስባ አባዬ ሲለው አይ ምን ነው ምተው እያለው ነበረ። እሱም እንግዲህ ይሄንን እያለው እኔ በመሀል ተጨናነኩ እያለ ነው። እንደ እኔ በጭንቀት ውስጥ እየተ ያለው ማለት ነው። ምክንያቱም ዲናም አለች። እዚህ ጋር ደግሞ ቴናን ፍቅረኛ ነኝ ብሎ እዚህ ጋር ደግሞ ላለመናገር አራት ሚሊዮን ብር እየጠበቀ ያለው ዳኒ በውጥረት ይገኛል በጭንቀት ላይ በዚህም የተነሳ እንግዲህ ዳኒ አባዬን ሲጠይቅ ሽማግሌውም ይሄንን እኔ እያስተማርኳት እንጂ እየነገርኳት ነበር፣ ግን አትማር እንጂ ያለ ነበር። ከኔ በቃ አንድ ቀን እያለ ነበረ በራሱ ገንዘብ። እሱም እንግዲህ እንዴ፣ የራሱ አስመሰልከው እኮ እያሉት ነበር ሽማግሌው። እናም እንግዲህ ቲናና ዳኒ ማን ነው ካሌብ በአንድ ቁጭ ብለው ሳለ ምን ትለዋለች እንግዲህ፣ ከመፋታታችንና ወን ነው ፍርድ ቤት ከመቅረባችን በፊት ሁሉንም ነገር እንድታካፍለኝ እፈልጋለሁ እያለችው ነው። እሺ ምንድነው የምትፈልጊው እያላት ነበረ አካውንት ላይ ያለውን ገንዘብ ከመክሰሴና ፍርድ ቤት ከመቅረቤ በፊት ወደ እኔ ግማሹን እንድታካፍለኝ እፈልጋለሁ ትለዋለች። እሺ አንቺ እስከ ቤቱ ታካፍለኛለሽ እያላት ነበር እሱ። ሲያምርህ ይቀራል፣ ሲያምርህ ይቀራል ትለዋለች። አይገርሙም? በዚህም የተነሳ እንግዲህ ቲና ይሄንን በምትለው ጊዜ ካሌብ ቤቱንም ሲያምርህ ይቀራል ስትለው ነበረ። እንደዚህ እጅ መሆንሽን ባቅ ኑሮ አላገባሽም ስም ለኪ ገባሽውም ለዚህ ነበር ገንዘብ ልንትን ለማለት አይ አይደለሁም፣ በቃ መሆን ስላለበት ብቻ ነው የሆነው እያለችው ነበረ። እሱም እንግዲህ ይሄንን በሚላ ጊዜ በቃ ለሁሉም ነገር ፍርድ ቤት ያለውን ነገር ይጠይቀኝ ህግ ብሎ ይናገራል። እንግዲህ ካሊ ማለት ነው ይሄንን ብሏት እሷም ከአሁን በኋላ ግን አላት አንድ ነገር እምልሽ ይህን ሁሉን እንትን ብለሽ ይቅርታ እንኳን ብለሽ ብትጠይቅኝ መልሰሽ ተፋተን እንታረቅ ብት በፍጹም የማይቻል ነገር ነው እያላት ነበር። እሷም ለዚህ ወስኜበታለሁ ዳኒኤ ውሽ ማየ ስላላ ምንም ችግር የለም እያለች ዳኒ ግን ፍቅረኛ ያለው ከሷም ደግሞ ንብረት የሚፈልግ ነው። እንግዲህ መጨረሻ ላይ ቲና ስታብድ ነው የሚታየው፤ ከቤት የለይበት፣ ከትዳሯ ከሁሉም ፈርሳለይ ማለት ነው። ዳኒ ግን ከዚህ ቢያጣ ያው ድናን አያጣም ማለት ነው። ሁሉንም ይዞ ይሄዳል፣ ገንዘብ አያገኝም። ግን እሷ ግን ይህንን ስትሰማ የዳኒ ፍቅረኛ ስትሆን በጣም ነው የሚገርመው። እናም እንግዲህ ወደ እንትኑ ስንመለስ እሱም ተነስቶ ህግ ይጠይቀኝ ብሎ ፍርድ ቤት ዳኛ ይጠይቀኝ በማለት ትቷት ሄዷል። እንግዲህ ዳኒና ቲና ይገናኛሉ። ባንድ ሆኖ ሳለ እኔ ምንድነው ምንድነው ያለው ነገር ምንም እኮ ያለው ነገር ምንድን ነው እያለ ይሄን እንዳት ጭንቅላት ቢኖርሽ እኮ ይሄን ነገር ታስቢ ነበር እያለ ምንም እኮ አልደነገጡ ምን አይሉ ከቤት እንደዛ አስወጥቻቸው ውጡ ብያቸው እያለች ዴና ማናት ቲና በፉከራ ላይ ትገኛለች። ምንም ነገር አልሰማሽ ምንም እንዳልተኝ በማለት ዳኒም መልጽ ይሰጣታል። ምክንያቱም በቃ ምንም እንደማያመጡ ሲያውቁ ነው መረጋጋታቸው ነው። አይደለም የገረመሽ እያላት ነበር። ይህን ብታስብ ይኖሮ ጭንቅላት ቢኖርሽ ሁሉንም ነገር ታውቂ ነበር እያለ ዳኒን በጭንቀትና በውጥረት ካሁን ዲና መጣች ተገናኙ ጠራችኝ እያለ ምክንያቱም እሱ ባይኖርም ይኖርም ዲና ቀጥታ ስለምትመጣ እነ አባባ ጋር ቤተሰብ ስለሆነች በጣም እንዴት ውስጥና ስሜት ውስጥ የሚገኘው ዳኒ አላቅልሽም እያላት ነበረ። እንዴት እንዴት ነው ለእኔ እንደዚህ መልስ የሚሰጠኝ እያለች ዲና በእንትን ውስጥ ትገኛለች። ምንም እንደማያመጡ እኮ ስለሚያውቁ ነው ብላ ትፎክራለች። እንበዚህም ጊዜ ዳኒ እንግዲህ እግራ የተጋባው ከሽማግሌው ጋር በመገናኘት በቃ፣ እንዳውም ትቻዋለሁ እኔ እነግራት አለውኝ፣ ይላል ይቅርታ አባዬ ይላል። ተናገር እኔ እህቴ እናት በዚህ እሷ እንትን በዚህ ደግሞ የትዳር ያስፈራኛለ እያለ እንትን ይላል። ምንም ይሁን ያለው ነው የሚሆነው። ገንዘብ ካልፈለክ ንገራት እያሉት ነበረ። እንበዚህም ጊዜ እናገራለውን እያለ ነበረ። እናልተናገርም እንግዲህ ተነስቶ ሲሄድ ጓደኛውን ድናን ያገኛታል። እሷን ሲያገኝ እንግዲህ ትናንት ሄድ ትለዋለች ወደ ት ወደ ነባ ቤት እንዴ ምንሳማ፣ ዛሬ ነግሬሽ ሁሉንም ነገር አትይዝም ይላታል። ምክንያቱም ብር እንደሚሰጠው ነግሯታልና። እንዴ ነግሬሻለሁ? ይላታል እሱም። እሷም በቃ የአንተ ቤተሰቦች ለእኔም ቤተሰቦች ናቸው አይደል? ያስተዋወቅከኝ ስለዚህ እኔም መሄድ አለብኝ በማለት ትታው፣ አንተ ባትወስደኝ እራሴ እሄዳለሁ ብላ ቀጥታ ወደ ቤት ትሄዳለች። እሱም ግን የዚህ ጊዜ በጭንቀት እንትን ያለው ቲናን ያገኛል። ቲናን በሚያገኝ ጊዜ ቲና ወደ ቤት እንዳትሄድበት ዛሬ ምሳ እኔ ነኝ የምጋብዝሽ እያላት ነበረ። እንዴ እራት አይደርስም እንዴ ለምንድን ነው እያል ነበረ። በዚህም ጊዜ እንግዲህ አይ ችግር የለውም እራት አንቺ እኔ ምሳ እያላት በሚሄዱ ጊዜ እንግዲህ ቲና እብድ ሆናለች። ዳኒና ማን ነው ካሊብና ዲና ደግሞ በአንድ እየሄዱ ሳለ ወደ ባንድ ሲገቡ እያዩ ነበር። በዚህም ጊዜ እንግዲህ በጣም ተናደደች። እሱም ያው በሁለቱም ተናደዋል። ምን ሆነሽ ነው እንዴ? ገና ፍቺ ስጠይቀው አዘጋጅቶ አይደል? እንዳታይም እንዴ ከሴት ጋር የሄደ እናታዳንች እኮ ፈተሸዋል። አሁን ምንድን ምንድነው የምትፈልጊው ይላታል። ቢሆንስ ገና ኮፍቹ አላለቀም ግን እስኪ ተመልከት አዘጋጅቶ ቆይቶ ብላ በንዴት ትጨሳለች። በዚህም ጊዜ ዳን የሚተናደደው ትቷት ይሄዳል የራስሽ ጉዳይ ብሎ ማለት ነው። እሷም በንዴትና በንትን ውስጥ ያለችው ዳን ትቷት ሲሄድ እንግዲህ ካሌብ ዲናን ሸኝቷት ይመለሳል ማለት ነው። በዚህ ጊዜ መልሷት ሲሄድ እሷም ትሄዳለች ወደ ቤቷ። ከእንትና ጋራ ከዳኒና ከካሌብ ጋር ፊት ለፊት ይገናኛሉ ሁለቱም። በዚህ ጊዜ እንግዲህ ዳኒ የሚወዳትንና የሚያፈቅራትን ፍቅረኛውን በአንድ ሲሄዱ ስላየ በጣም ተናዷል። በዚህም ጊዜ እቤቱ ሶስቱም፣ ሽማግሌውና ካሌብ ማን ነው ዳኒና ቲና ባንድ ሆነዋል። ተናዳለች፣ አባዬ አንድ በላት ምንድን ነው ከሴት ጋር የሁት ብላ ጮሆች ነው እያለ ነበረ። ቢሆንስ ፈትቻታለሁ ብሏል የፈለገውን፣ እንደውም ድል ለባለ ሰርግ እድረዋለሁ ብሎ ይጨምርላታል። በዚህም ጊዜ እንግዲህ ገና እኮ አልተፋታንም በምትለው ጊዜ አንቺ እኮ ፍች ጠይቀሻል እያለ ነው። ቢሆንም ፍቅረኛ ይዟል ትለዋለች። አንቺም ፍች ጠይቀሻል በሚሏት ጊዜ እንግዲህ እሷን በዚህ በንዴት ውስጥ ያለችው ቲና እንግዲህ እሱም እንደዛ ስታይ ጊዜ አንቺም ፍች አንቺም ሳትይዤ አይደለም እንደዚህ እንትን ያልሺው እያላት ነበረ። የካሊባ አባት አለችው። እንግዲህ አባዬ ማለቷ ቀረና የካሊባ አባት ነው ያልሺው እያላት ነው። አዎ አዎ፣ ፍትሀዊ ካልሆንክ ፍትሀዊ መሆን አለብህ እያለች የካሊባ አባት እያለች አማቷን ስትጣራ ነበረ። እንግዲህ ቲና ሁሉ ነገር የኔ ነው ብላ የምትጨፍረው ቲና በዚህም ጊዜ እንግዲህ አንተም እኮ እንደ መጥፎ ነው የምታየኝ ስትለው ነበረ። ምን ምን ይጠቅምሻል እራስሽን እራስሽ ስታይ አይደል እያሏት ነበረ። እና ሽማግሌውን አናደደችው። እንደዚህ ብዙ ባታናግረኝ ጥሩ ነው ብላት፣ እሱም እንደዚህ በመጀመሪያ ባታናግረኝ ጥሩ ነው እየተባባሉ እየተፎካከሩ ነበር። እንግዲህ ቲና የልጅ የልጅ ሚስት እንጂ ጓደኛሽ አይደለሁም እያሏት ነበረ። በዚህም ጊዜ ሽማግሌው ስለ ነገርተኝ አመሰግናለሁ። ዳኒ ልብ የሚሰብር መስሎኝ ነበረ ብሎ ተነስቶ ትቷቸው ይሄዳል። በዚህም ጊዜ እንግዲህ ቴና የኔ ቤት ነው የምትለው ፉከራው እንደቀጠለች መንቅሬ ከዚህ ቤት ላስወጣው እን እንደሚል አትሰማም እያለ ነው። አንድ ሳምንት ተረጋጊ ብዬሻለ ሁሉንም ነገር ከዛ በኋላ የምነግርሻለኝ ይላታል። ዳኒ ለምን አሁን አልነግረኝም ሲል አልችልም አሁን እያላት ነው። ምክንያቱም ብሩን ከሰጠኝ ብሎ የሚለው ተስፋ ስላለ በዚህም ጊዜ እንግዲህ ዳኒ ከቤት ወጥቶ ሲመጣ ካሊብን ከመንገድ ያገኘዋል ከበር ግን እኔ እንዳንተን እንደዚህ እንትን አላልኩም አየሁ እኮ የምታደርገው ነገር ስነ ስርዓት አይኖርህም እያለው ነበረ ካሊብን ምንድን ነው የምትለዋል እንዴ ከዲና ጋር ስትሄድ መስመር ላይ አገኘሁ እና አባዬ ጋር መታ ነበረ ሸኘኋት ያኔ ምንድን ነው እያላት ነበረ በሌላ ያስብከኝ ነው እያለኝ ነው በጣም ነው የምወዳ ቢሆንም ጥገኛ ሁኜ ከቤትህ ተቀምጬ ይሆናል። በምስቴ ግን አልደራደርም በፍቅረኛ እያለ ነው። አይገርምም የራሱ ሲነካበት እንዴት እንደሚሆን። እንግዲህ የዳኒ ነገር እህቴናት ብሎ ቲናን እንትን የሚለው ማለት ነው። በዚህም ጊዜ እንግዲህ እሱም ይሄንን በሚለው አንተ ታማግጣለህ ማለት ነው። እንደዚህ ታደርጋለህ ማለት እንደዚህ አልጠበቁም ነበረ። ባለጌ ነህ ማለት ነው እያሉ እያለ ካሊብም ይሄን በሚለው አይ እንደዛ አይደለም እንደዛ አይደለ እያልኩ ስማኝ እያለው ነበር። እንሰማህም የለኝም ካሁን በኋላ ባለጌ ነህ አንተ ማለት ነው። ታማግጣለ ሰው ሚስት ማለት ነው በማለት በቅን ነግሮት ከፊቱ ተነስቶ ይሄዳል ማለት ነው። ካሊብም በዚህም ጊዜ ቤት በሚገባ ጊዜ እሳት ለብሳ እሳት ጎርሳ የተቀመጠችው በንዴት ውስጥ ያለችው ቲና ካሌብ ቁጭ እንዳለ ተነስታ፣ አንተ ባለጌ፣ ድሮም ይሄንን ስጠይቅ እንደምወሰድ ስለትብኝ አውቃለሁ ስትለው ነበረ። ምን አገባሽ እንዳውም አባየድል ለባለ ሰርግ ነው የሚድረኝ እያለች ነበር። እሱ ሲያምርህ ይቀራል ትለዋለች። በዚህም ጊዜ እንግዲህ ካሌብ ሁሉንም ነገር አባቴ ይድረኛል ብሎ እንትን ሲላ ጊዜ አንች ባለጌ ሁሉንም ነገር ግን ስንፋታ እነግርሻለሁ ብሎ ሲላት ማለት እያለኝ በድንጋጤ ውስጥ ትገኛለች። የወሰለተችው ራሷ ካሁን ብቻ ፍችኝ እንጂ ሁሉንም ነገር የፍቻችን ቀን አስረዝ እዘረዝርልሻለሁ በማለት ያስረዳታል። እሷን በድንጋጤም በብደትም ትገኛለች። እስካባት መንቅሬ ነው ከቤት ማስወጣችሁ እያለች፣ ፉከራዋን ብቀጥል ይሄን ሲላት ደግሞ ትደነግጣለች። ስንፋታ ሁሉንም ዘርዝሬ በዝርዝር አስቀምጥልሻለሁ ይላታል። በዚህም ጊዜ እንግዲህ ያንን ውጣጥ ወንድምሽን እንግዲህ ወንድምሽን ይሆን ምኑ ስማይታወቅ ስነ ስርዓቱን እንዴዝ ታደርግልኛለች ብሏት ዳኒ ተነስቶ ይሄዳል። ነው ካሌ በዚህም ጊዜ እንግዲህ ዳኒና ቴና ሲገናኝ ምንድን ነው እየተካሄደ ያለው? እኔና አንቺ እህትና ወንድም እንደሆን አያውቅም ማለት ነው እያለች ነበረ። እንደ ይህን ማቢያቅ ኑሮ እንትን አይልም ነበር። ስለዚህ እንደሆነ ነው የሚረዳው እያለች ዝም ይለን መሰለ እያለ ነው። አሁን ልቅስ የምፈልገው አካውንቱ ላይ ያለውን ብር እንዳያሸሽ ነው። እንዴ እሱንም ትፈልግ ያለሽ ሹካ ባንካም አይቀረኝም ሁሏንም የሚካፈለው እያለች እንግዲህ ቴና በእንት ላይ ትገኛለች እንግዲህ እግራ የገባት የዳኒ ፍቅረኛ ድና፣ አባዬ ምከሩኝ በማለት ምንድን ነው የተደበቀ ነገር ስ ቤት እንኳን እንድመጣ እኮ አይፈልግም እያለ ነው። እኔ በእናንተ መሀል መግባት አልፈልግም፣ ነገር ግን አዳም ጭራስሽን እና ለምን የሚለውን ጥያቄ እንትንበይ እያሏት ነበረ። እሷም እንግዲህ ስለ ብሩ ስለነገራት አራት ሚሊዮንም ብር ይሄንን ብር ደግሞ አልሰጥህም በሉት እና ወደ ራሱ ይመለስ በቅዠት አለም ከሚኖር እያለች ነበረ። እንግዲህ ድናም ማለት ነው በአንድ ቁጭ ብለው ሳለ እንግዲህ ሁለቱም እየመጡ እያለ ምን ያመናቅርሃል እያለችው ነበረ። ዳንኤል እኔ አልተመናቀርኩም ቤት እንኳን ኑሮዬ ባይኖረኝም እንደዚህ ልትሆንብኝ አይገባህም እያለቸው ነበረ። ዝም በይኝ እያላት ነበር። ከቤት አሁኑ መንቅሬ ሳስወጣቸው ታያኛለህ እያለኝ ነው። በዝን ጊዜ እንግዲህ አሁን ወደ ቤት እየመጡ ሳለ ካሊብን ከመስመር ሲያገኙት ሁለተኛ ምንድነው የምትለንም በለን እያለ ነበር። እኔ ለትንሽ ጊዜ እያለ ነበረ ዳኒም እና ሁለታቸውም እምላቸው ነገር ቢኖረኝ ስነ ስርዓት ይኖራችሁ ያዙ እያለ ነበረ። እንግዲህ በአንድ ገብተው ሳለ ሶስቱን ቁጭ ብለው እነሱ ከኋላ ሆነው የዳኒ ፍቅረኛ ዲና ባብረው ቁጭ ብለው ስለነበረ በር ከፍተው ከዲናና ከዳኒ ጋር ሲመጡ እንግዲህ በአንድ ተገናኝተዋል። እንግዲህ እህቴናት ብሎ ይዟት ይዛት የመጣውን እንግዲህ ፍቅረኛውን ምንድን ይላል? እሷ ያልተዋጠልኝ ጥያቄ አለ ያልስ ነበር ለነበረን ቆይታ እናመሰግናለን። መልካም ጊዜ ባይባይ